ያልንኩበትን ምክንያት አንደኛ ነገር፣ በስርዓት ካፊን እያገኘሁ አይደለም። ኢንስተድ ኦፍ አሁን ፒል ከመውሰድ አሁን ትክክለኛ ቡና ነው የወሰድኩ ያለሁት ማለት ነው። ዛሬ እራሱ ቡና ነው ያለሁት፣ በሶስት ቡና ነው ያለሁት። ብዙ ስራ ነበር አልሰራሁትም፣ እና ይሄ በተለይ ከሰኞ አሁን ዛሬ ዓርብ ነው፣ ከሰኞ እስከ ዓርብ የነበረው ጊዜ በጣም የሚያናድና በጣም ራስን ቅጣት ቅጣት ያልኩበት ጊዜ ነው። ይህን ሰሞን ያልተጠቀምኩትን ከዛሬ ጀምሮ የምጠቀመው የሞርኒንግ ሩቲን ነው። ምክንያቱም ከባለፈው ጀምሮ ምን ነበር ያልኳችሁ? ቀላል ስራ መጀመሪያ ስራ እና ወደ ማታ ደግሞ ከባድ ስራ አረጋለሁ ብዬ ነበረ። አስቤ ነበር እንደዛ ለማድረግ ግን፣ ምክንያቱም ምግብ ከበላው በኋላ ያለኝ ኤነርጂ በጣም ግፖ ኤነርጂ ነው። ምክንያቱም እኔ የመሰለኝ የነበሩ ምግብ ከበላ በኋላ ኤነርጂ ይጨምራል ብዬ አስቤ ነበር ግን ጭራሽ ድካም ውስጥ ገባው። እናም ደግሞ የግሩፕን ቪዲዮ በዛ ሰዓት ነበር የምንቀርጸው፣ ከዛ በኋላ የራሴ ቪዲዮዎች ለመስራት እናም ደግሞ ሌላ ነገሮችም ስራዎች ማኔጅ ማድረግ ሚሪክቲቭ ሊሆን ይችላል። በተለይ ደግሞ ቲክቶክ ላይ ሾርት መልቀቅ ራሱ በጣም ደክሞኛል ሰው። በዛሬ ቪዲዮ ምንድን ማሳያችሁ፣ ከዛሬ በኋላ በእርግጠኝነት ማድረገውን ነገር ማድረገውን ሩቲን ማሳያችሁ። ባልተኛም ዛሬ ቃል ላይ በደንብ ነው የተኝሁት። በደንብ አሪፍ ያለው ሰው ምንም የሚያሳስብ ነገር የለም። ሁለተኛ ነገር ደግሞ ለሱር ማልዘጋቸው ይህን ያን ደካመኛ ነው ብላቸው እና ለሱር ምንም አናደርግም። ሰው ቡና ነው የምንጠጣው፣ ምክንያቱም እንግዲህ ታይነርጂ ያስፈልገኛል። ምንም እባካችሁ በተለይ ደምሮ ቡና ብዙ አብሮ ጣጥቶ በጣም ይህን ፒል ለማቆ ነው እና እባካችሁ ተረዱኝ። እናም ከዛም ውጭ ቤቴን ማጽረት አለብኝ፣ ክፍሌን ማጽረት አለብኝ። የዱቄት ትናንትና የዱቄት ቪዲዮ ሰርተን ነበርና ቪዲዮ ከባድ ቻሌንጅ ነበርና ልብሴ ክፍ ተበላሽቷል። አነጥፋለን ከዛ ወደ ቀናቸው ይህን ሰሞን ጋይዝ ብርዱን አልቻልኩትም። ለዛ ነው ያደርኩት። ብዙ ሰው ክፍል ብቻ የምሰራው ጋይዝ። በአስር ትንሽ ነቃነቃ፣ ከዛ ቡና። ወይኔ ቡና አለኝ፣ ቡና አለኝ

አንዳንድ አየር መቀበላሽ ነው። በጣም ርባሽ ውሾች ነው። ሰፈር ነገር ጸጥታ ይፈልጋል። እኛ የሚሰማን በዚህ ሌሊት የውሻ ድምጽ ነው።

ጠይቀ ማስፈጀብኝም ምክንያቱም ይኸውላችሁ ብዙ ሰው ስለምንድን ነው ማበላው ምናምን ይለኛል። እና ማወቅ ያለባችሁ ነገር ጧጧትን የምግብ አለ ጀምሮና አለመድኩም አይበላልኝም ማለት ነው። ግን ዛሬ በልቻሉ። ሰባት ሰዓት አካባቢ ላይ ከነአማኔ ጋር ምናም በልተናል። ምንም ማሰብ የለባችሁ። ምክንያቱም አውቃለሁ ለእኔ አስባችሁ እንደሆነ ኮመንቱን በጣም ደስ ይለኛል ነው። ወደ አሁን አራት ሰዓት ተኩል ነው አራት ሰዓት ተኩል ስላቸው አራት ሰዓት ተኩል ነው። ቶሎሎ ሰዎችን ቶሎ ቶሎ ላጥ ላጣ አደረጋታለው ትንሽ ሰራ ሰራ አደረጋለው። ከዛ እንሰካለን። ከዛ ወደ ዋነኛው ስራ እንገባለን። እስከዚያ ድረስ ኢማን ጋዚን ካወቃችሁት ስለሱ ከድሮ ጀምሮ ደስ የሚ ከሚሉ ኢንፍሉዌንሰሮች ውስጥ አንዱ ነው። ከዩቱብ ላይ ማለት ነው። ቤስት የሚባሉ እንደዚህ አይነት ኤዱኬሽናል የሚሰሩ ሰዎች እና ፌክ ነው የሚል ነገር ሰማው እና እሱ ላጣራ ምክንያቱም በጣም ብዙ አልገባችሁም። ብዙ ነገር ነው። ትክያቱም ኤስኤምኤም ኮርስ የዛሬ ሶስት ዓመት ገዝቼ ነበር የእሱም ማለት ነው። እና በ45 ዶላር ማለት ከተበላው ተበላው በሚባል ነው ማለት ነው። እና እስ ሻሌም እናንተንም አብዴት አደርጋችኋለሁ ብሎ የማንጋዜ የምትከታተሉ ሰዎች ካላችሁ እዚህ ውስጥ እስቲ መጨረሻ ሆን እናያለን። ምክንያቱም እያንዳንዱ የሰራቸው ካምፓኒዎች ስኪተማረዱም የተባለ ነው እና በአመቱ የሁለት ዓመት ውስጥ ልዩነት ውስጥ ነው የተዘጉት ማለት ነው ያ

ሁሉ ነገር ጨርሰናል። አሁን ወደ ፉል ወደ ስራ እንገባለን። የመጀመሪያ ፕላን ምንድን ነው? የመጀመሪያ ፕላን አሁን የዚህ ሳምንት ሆነ ያበላሹትን እንዳለ ፕላኖችን እንዳለ ማስተካከል ነው። ምክንያቱም ብዙ ነገር የተበላሸብኝ፣ ያጠፋሁትን ጊዜዎች ለመመለስ ሞክራለሁ ከሰኞ በኋላ። ምክንያቱም ኦልሬዲ ዓርብ ነው አሁን። ቅዳሜ እና እሑድ መዘጋጃ ይሆነኛል። ከሰኞ በኋላ የምናደርገው ነገር እንጽፋለን። አሁን ይሄኛው ፕላን ኦልሬዲ ተበላሽቷል። ዋነኛ ፕላን የነበረው በዚህ አምስት ሳምንት ውስጥ ባለፈው እንደነገርኳችሁ አስር ሺ ለማውጋት ነበር። ደርሰናል በአሁን ሳሌ ላ ዘጠኝ ሺ ሁለት መቶ አምሳ ላይ ነው ያለ ነው ቁጥሩን ነው ያለ ነው። ምክንያቱም አውዴትድ አደለም ከአሁን ከምሰራው ቪዲዮዎች ጋር እየሄደልኝ አደለም ወይ ደግሞ ከሀሳቦች ጋር እየሄደልኝ ቲክቶክ ከለቀኩኝ ሶስት ሳምንቴ ሁለት የዩቱብ ሾርት እሱን አስተካክላለሁ። ሌላ ሰው ማንንም ሰው ዛሬ ማኔጅ አላደረግም። ማንንም ማስብ አልፈልግም። ስለ ራሴ ብቻ ነው አውት እናደርጋለሁ። ማለትም በሳምንት ከዚህ ስንት መልቀቅ እንዳለብኝ፣ ስንት ሾርት መልቀቅ እንዳለብኝ፣ ስንት ኢንስታግራም መልቀቅ እንዳለብኝ። በጣም ተናድጃለሁ በራሴ። እናስተካክላለን። ከዚያ በኋላ ትንሽ ሬስት እናደርጋለን። ትንሽ እንቅልፍ ወደ ጁማ የመሻሹ ተከታተሉ። መጨረሻውን አሳያቸዋል ወይስ ሲቀየር ውድ ያለው ነገር አሳያቸዋል? መሻሹ ኦኬ ጋይስ፣ የሾርቱን እያዘጋጀሁ ነበር እና ፕሮግረሱን ላሳያችሁ የሚካሄቱም ዛሬ መጀመሪያ የጻፍኩት ቢያንስ አስር ዩቱብ ሾርት መጽሐፍ ነው። ያው ድምጹ ከሰማችሁት፣ አሁን እየነጋሱ ሆን አስር ዩቱብ ሾርት ብዬ ነበር። አሁን ያለሁት ስምንተኛው ጋ። ምክንያቱም ለምንድነ ብዙ ደቂቃ ያልፈጀብኝ ምክንያት ለምንድን ነው መሰላችሁ? ከቲክቶክ ድሮ ቲክቶክ ላይ የነበሩትን አውጥቼ ሰዋንዶ ቀይሬን ያስገባ ያለሁት ማለት ነው። ስቲል መጠቀም የምችላቸው ኮንቴንቶች ስለሆኑ እነሱን ደጋግሚያቸው ነው አንድ ሁለት እጨምራለሁ። ከዛ በኋላ ደግሞ ሰባት ለዚህ ሳምንት ሙሉ የሚሆኑ የቲክቶክ ቪዲዮ ማዘጋጀት አለብኝ ማለት ነው። ሁለቱ የዛሬ ማድረጋቸው እነሱን ናቸው። ላለፉት ሁለት ሰዓት ዜቡን በሬ ተቀምጬ ነበር። አሁን ምጣና ፀሐይም ሳታመልጠኝ ጠዋት በትንሽ ደቂቃ እረፍት ስምንት የቲክቶኩን ጨርሻለሁ። ስምንት ቪዲዮዎች የሚሰሩትን የተቀመጡ ደግሞ ዘጠኝ ሾርቶች አሉ። ኦልሬዲ አንድ ሾርት ልቅቅ ያለው ሰው ገብታችሁ ማየት ስላላችሁ ሰፖርት ብታደርጉም አሪፍ ነው። ኦልሬዲ አስር ሆኗል፣ እሱን ተጽፏል። አሁን ወደ ቀጣዩ ነው የምንሄደው ማለት ነው። ቀጣዩ ምንድን ነው? ወደ ሶስተኛው ታስካችን ስንሄድ ታስክ ሁሌ ጽሑፍ ራይት አድርጎ ሁሌ ሁሌ ሁለት ስፖንሰር ፈልግ ነው የሚለው። ለራሴ ነው። እነሱ እንኳን በዚህ ሰዓት አይነሱም። ኦልሬዲ ገና እንደነገርኳቸው አንድ ሰዓት ነው። እሱም ሜይ ቢ ከአራት ሰዓት በኋላ እናደርገዋለን ማለት ነው። ቀጣዩ የምንለው ነገን ፕላናት ማድረግ ነው። የተገደበ ስኬጁል የምናወጣው ማለት ነው። ማለትም ሜይ ቢ የግሩፕ ቪዲዮ እና የራሳችን ቪዲዮ ብንሰራ ራሱ ዳስ ግን ከሱ ውጭም አንድ ነገር መጨመር እንችላለን። እስቲ ከሱ ውጭ ምን መጨመር እንደምንችል አያለው። ኦር ማወራው ሰውም ካለ ኦር ደግሞ እንደውም ማግኘት ምፈልገው። ምክንያቱም ይህን ሳምንት ብሎ ማንም ሰው አላገኘው፣ በተለይ ስራ ግንኙነት ያለው ሰው እስካሁን አላገኘሁም። አክቹዋሊ በዚህ ሰዓት የሚያስፈልገኝ ሰው ለራሴ ቪዲዮዎች እና ለራሴ ስራዎች ማለት ነው። ሜይ ቢ ነገ ቅዳሜም ስለሆነ ብዙም ስራ ስለማይኖር እንደዛ ስኬጅል እናደርጋለን። የቅዳሜን እንጨርስና ከዛ ወደ ሳምንቱ እናወራለን። ከቱም ሳምንቱ ንስጽፍ የእኛውም ስለሚጠፋ የቅዳሜ እንጨርስና ከዛ እንገናኛለን። የቅዳሜ እጨርሻለሁ። አራት ነገር ብቻ ነው፣ ጀስት የተለመደው ነገር ነው። ሜይ ቢ ነገር ጠዋት ስነሳ ማስታውሰው ነገር ሊሆን ይችላል። በራ ያ እጨርሻለሁ። አሁን ወደ ግብደው እንሄዳለን። ይሄ ሁሉ ይጠፋል። ምንም የተበላሸው እንዳለ ፕራይ ይጠፋና አዲስ ፕላን ይጻፋል። ከዛ በኋላ እስኪ ያለው ነገር አሳያቸዋለሁ። አሁን የወሩን ሰራና ከዛ የየሳምንቱን ካፍለዋለሁ ማለት ነው። የወሩንም የሳምንቱንም ጽፍ ያለው የወሩም ወር ፎከስ የምናደርገው እድገታችን ላይ ነው፣ ማለትም ሰብስክራይብ ላይ ምንድነው ያደረግኩት፣ ብዙ ፎሎወርም ብዙ ሰብስክራይበር ያመጣለኝን ቪዲዮ ሄጅ ያየሁት፣ እንደዚህ አይነት ቪዲዮዎች፣ ኢንስፓር የሆኑ ቪዲዮዎች ፎከስ አደርጋለሁ ማለት ነው። እንደሱ አይነት ቪዲዮዎች ፎከስ አድርገህ ሲሰራ ሞር ሰብስክራይብ ማግኘት አቅሚ ይጨምራል ማለት ነው። ሌላኛ ደግሞ የቀየርኩት ነገር ደግሞ ሶስት ነው በሳምንት ከዚህ በኋላ በሳምንት ሶስት የሚለቀው ማለትም፣ በስኬጁል ማለትም ዲስፕሊን በሆነ ስኬጁል ይለቀቃል ከዚህ በኋላ ማለት ነው። ሰኞ፣ አርብ እና እሁድ ይለቀቃል ሁሌ። ከሰኞ ከአርብ እና ከእሁድ ውጭ እንዳለ ምን አይነት ቪዲዮች የሚለቀቁት ሾርቶች ይለቃሉ ማለት ነው። ማለትም ማክሰኞ፣ ረቡዕ፣ ሐሙስና ቅዳሜ ባዶ እንዳይሆን ያው እናንተንም አዲስ ለማድረግ ሾርቶች ይለቃሉ። ሜይ ቢ ከቪዲዮ ላይ ክሊፕ ማድረግ ሊሆን ይችላል፣ ወይ ደግሞ ለብቻው ተሰርቶ ሊሆን ይችላል፣ ወይ ደግሞ ከቲክቶክ አንድ አይነት ነገርም ከሆነ ከቲክቶክም ተወስዶ ሊሆን ይችላል ማለት ነው። ሶ የመጀመሪያ ዊክ እስከ ሶስተኛው ዊክ ጨርሻ ያለው ቪዲዮዎች ማለት ነው። ግን አራተኛው ዊክ ነው እዚህ ጋር ካያችሁት ጸፍት ነገር አራተኛው ዊክ ከኤፕሪል ፎር እስከ ኤፕሪል 11 ያለውን አልጻፍም። ለምንድን ነው ያልተጻፈው? ሞር እነዚህን ቪዲዮች ከሞካከርኩ በኋላ ሪዛልት አይቼ ነው ዊክ አራትን በስርዓት የምጽፈው ማለት ነው። እንደዛ ስቤ ነው የዊክ ዋን ሶስት ቪዲዮ ነው ብለ ዊክ ቱ እንደገና ሶስት ቪዲዮ ነው። በተለይ ዊክ ዋን እና ዊክ ቱ ላይ ማለት ሁሉም ሊሆኑ ይችላል አይ ቲንክ ሰባ ፐርሰንቱ የጾም ቪዲዮዎች ናቸው። ጾሙ የፎከስ ያደርጉ ናቸው። ምክንያቱም የጾም ቪዲዮ የሰሯቸው ኢንጌጅመንት አግኝተዋል። እናም ጎሉም ተቀይሯል። ጎሉ ስንት ሆኗል? አሁን 15 ስክራይበር አድርገዋሉ። እና ባካችሁን ይህ ቪዲዮ የምታዩ ሰዎች ባካችሁን፣ ይህንን ለማግኘት እናንተ ግዴታ ሰብ ማድረግ አለባቸሁ። ባካችሁ ሰብስክራይብ አድርጉ። ቪዩንም ጨምሮ ያለው ቲክቶክ ባለበት ነው። ምክንያቱም ምን የሚሰራው በስት እዚሁ አለበት ነው። ግን ይህ ግዴታ ነው። ይህ ቲቪ በተለይ ስ ይህ አሁን ያሰብኩት ያስኬደኛል ወይ አያስኬደኝም የሚለውን ከእናንተ ጋር የምናያለን። ከዛ በኋላም ኤፕሪል አራት ላይ ይህን ቪዲዮ ደግመን እንመጣና ሙሉ ነገር አሳያቸዋለሁ። አድርጌዋለሁ ወይ አላረኮትም የሚለውን አሳያቸዋለሁ። ተገበሪያ ለብስ ሳልተገበርኩትም ጎሉን ነክቼዋለሁ ሳልነኮት የሚለውን እንዳለ እናያለን ማለት ነው። አሁን ሰአቱ ሁለት ሰዓት ከሩብ ነው። ትንሽ እንቅልፍ ያስፈልገኛል እንደነገርኳቸው፣ ኦልሞስት ሀያ አራት ሰዓት ሊሆን ነው ከተኛው ገብችተኛ ነው ከዛ ተመልሰ ልነሳእና ወደ ጁማኒ ላለ ማለት ነው ቢ ካሜሮኒ ጋር ከሆነ ያሳያቸዋሉ ግን ቪዲዮ ሊሰሩበት ይችላሉ ጎ- ላማኒ ካልሆነ ደግሞ ለዚ ዲያስኩት ቪዲዮ ይመስላል በሌላ ቪዲዮ እስከምንገና እንግስ ይመሳችሁ የጠቀማችሁ ነገር ይኖራል ብያስባለው ቢ ከፕላን አወጣጥ የሚሆን ይችላል ከሩቲን የሚሆን ይችላል። ከመመናገርም ወይ ከጾም አያያዝ የሚሆን ይችላል። ቀጣይ ደግሞ ምን አይነት ቪዲዮ እንዲሰራላችሁ እንደምፈልጉም ኮመንት ላይ ጻፉልኝ። ኮመንት ላይ በጣም በጣም በጣም አመሰግናለሁ። ኮመንት ላይ በጣም ጥሩ ነገር እያየሁ ነው። ሰፖርት ብዙ እያየሁ ነው። በጣም አመሰግናለሁ። እናም እንዲቀጥልን ብላለሁ፣ ምክንያቱም በረታተኝም ስለሆነ በዚሁ ይቀጥሉበት። እናም ኮመንት ላይ ለምጽፉም ሼርም በማድረግ ተባበሩኝ። እናም ደግሞ ምን አይነት ቪዲዮ እንዲሰራላችሁ እንደምፈልጉም በዛውም ጻፉልኝ፣ እሰራላችኋለሁ። ሰው ያ ይመቻችሁ። ቻው